ቀፍ ሀሜተኞች አፍገብቼ በነሱ ነው ካሁን በኋላ ጨምሬያለሁ፣ ከፍ ብያለው። ለዚሁም አንተን አንድ ከተኝ ነው ነው አንተ ፈቃድ አይደለም እኔ ንግድ ፈቃድ ያላቸው ውስጥ ነው የገባሁት። እኔ ንግድ ፈቃድ የለኝም፣ ግን ቢቀርብ፣ ምክንያቱም በጣም ብዙ ሰው አንበሶቹን እየቀለበ ነው ያለው። ለእኔ የእውነቴ ነው የምልህ፣ አንበሶቹ እየተቀለቡ ነው ያሉት በአውሮፓ፣ በአሜሪካ፣ በካናዳ፣ ኦስትራሊያ፣ አፍሪካ፣ ኢትዮጵያ እያንዳንዱ ሰው አንበሶቹን እየቀለበ ነው ያለው። ይኸው እዚህም እንደምታየው በጣም ብዙ ሰው አሁንም አንተ ቤት እንኳን መጥቼ ይኸው ሁለት ሺህ ምናምን ሰው አለ። ፓስተር ሶፊ ተጽዕኖ ፈጣሪ፣ ፓስተር ሶፊ ግሬትማን እንወድሃለን እያሉ ነው፣ እያየ እንግዲህ አይን እያየ ስለዚህ፣ ምን ይመስልሃል ቢቀርብህ እኔ ከምትዋረድ ነው እኮ ለሌላ አይደለም። ፓስተር ችግር የለውም እኔ ምንድነው አንዳንድ ጊዜ ምን ይባላል ሰው ህልሙን ማለም ይችላል። ምንም ችግር የለውም። አሁን ፓስተር ሶፊ ዛሬ ከእንቅልፉ ተነስቶ ጠቅላይ ሚኒስተር ሲሆን ሊያይ ይችላል። በህልሙ ማለም ይችላል መብቱ እኮ። ግን እንዳለመው ቤተ መንግስት መግባት አይችልም ነው ትልቁ ነገር። አሁን የቤተ መንግስት እና የፈለጋትናትዮ ሳጥር እኩል የሚደፈር ነገር አይደለም። ስለዚህ ፓስተር ሶፊ እንግዲህ ቀዩን መስመር ነክተ ፈንጂ ወረዳ ገብተ ከፈለገ ትናቲዎስ ጋር እጋጠማለሁ ብለሃል። እንግዲህ ጌታ ይርዳን። ቅዳሜ ማታ ሁለት ሰዓት ላይ ክርስቲያኖች ያው ሁላችሁ ፕሮቴስታንቶች ወንድሞችም ጭምር እኔ ቤት እንድትገኙ በዚህ አጋጣሚ በፍቅር ጋብዛችኋለሁ ያለን ይሄ እንግዲህ ቤስ ኦፍ ስሪ ነው ማለት ሶስት ሁለት ጨዋታ ካሸነፍኩት ማለት ምንም ሶስተኛ ራሱ ያስፈልገንም ማለት ነው ምንም ሶስተኛ እራሱ አያስፈልገንም። ሁለት ጨዋታ ተከታታይ ካሸነፍን ነው ፓስተር ሶፊ ለሶስት ወር ያክል ከቲክታክ ዓለም ይጠፋል። ለሶስት ወር ያክል እንዲህ አይነቱን ሽንፈት የሚቋቋመው አይመስለኝም። በነገራችን ላይ እውነት ልንገር፣ በጣም ብዙ ሰው ሲጠብቀው የነበረ አንድ ወር ከምናምን ወር ከአስራ አምስት ቀን አካባቢ የቆየ ቀጠሮ ነው። በጣም ብዙ ብዙ ሰዎች ለአንተ መማሪያ እንዲሆን አንድ ልጅ አለ፣ ስሙ ጠፋብኝ። ከኔ ጋር ተጫውቶ ነበረ ጌም። እኔ ብዙ አልይዘውም እና እሱን ስንት ለስንት እንደተሸነፈ መጠየቅ መረጃ ጠይቅ፣ እና ከዛ አንጻር አሁንም የምነግርህ ወንድሜ፣ እባካችሁ ቅዱሳን በዚህ ያላችሁላችሁ ኢትዮጵያን፣ ኤርትራን ይቅርብ፣ ግድ የለህም በሉት። ምክንያቱም ከዛ በኋላ ውጤቱ በዚህ በቲክቶክ ታሪክ ተደርጎ የማይታወቅ ነው የሚሆነው። የማይታወቅ ይሁን ወንድሜ፣ እንደዚህ አሁን ገና ለገና እንደዚህ ተገርመ እንደምታይኝ ውጤቱንም እንዲህ ተገርመታ ያለህ ትሰማለህ እንዴ ወንያነ ለገለን ገረ ባይሆን በዚሁ አጋጣሚ ተዘጋጅበት፣ ሁላችሁም፣ ሁላችሁ በደንብ አድርጋችሁ ተደምጡኝ። ሁለት ሰዓት ላይ ነው ጌሙ የምንጫወተው፣ እና እስካሁን በቀጠሮ ጌም ታሪክ ቅጣት የለም፣ ቅጣት የለም። የኔና የፓስተር ሶፊ ግን የቀጠሮ ጌም ቅጣት ይኖረዋል። ያም ደግሞ ምንድን ምን እናደርገው? ፓስተር ሶፊ በእርግጠኝነት እናሸንፈዋለን። ይህንን በእውነት የደስደስ ያለው ሰበርኩ፣ ሰበርኩ ከአፍ ላይ ሰበርኩ መቼ ይህንን የደስ ደስ ያለው ወንድማችንን ስማ፣ ቆይ ያን ጊዜ ልንገላችሁ። ፓስተር ፓስተር ሶፊ በእርግጠኝነት ይሸንፋል። እኔ ሁኔታ ነው በቁም ነገር ማለም ሳይሆን ኖ መፍራት አይደለም። በእርግጠኝነት ይሸንፋል። በእርግጠኝነት ፓስተር ሶፊ ከተሸነፈ በኋላ የምናደርገው ምንድነው? በደምብ አድርጋችሁ አዳምጡ ተወዳጆች፣ የምናደርገው ምንድን ነው? መቄዶኒያ ላሉ ወይ መቄዶኒያ ወይም ደግሞ ማማዝናሽ ከሁለት አንዱ ቦታ መርጠን ለአምስት መቶ ድረስ የሚጠጉ አቅመ ደካሞች እና አረጋውያንን ያው ዝክር ያበላልናል ማለት ነው ወንድማችን ፓስተር ሶፊ ቤት ያለውን ያን ብሩቱካናማ ነጠላህን ታደርግና ከተሸነፍክ፣ ወይም ማማዝናሽ ወይ ሜቄዶኒያ ወይ ጌርጌ ሲሆን አንዱን ቦታ መርጣን እዛ ሄደ አቅመ ደካሞችን ታበላለህ። አቃለቅ አቅም ደካሞች በራስ ገንዘብ በራስ ወጪ ምግብታ እንትን ትላለህ። ከዛ በኋላ አቅመደካሞችን ደካሞችን ታበላለህ እኔ በእርግጠኝነት ስለምትሸነፍ ማለት ነው። ሶፊ፣ ቢቻል ነጠላውን እስከዛ ድረስ በደንብ አስቋጨው። ያልተቋጨ አንዳንድ ቦታ ስላየው ማለት ነው። እና ፓሰሬ፣ በደምብ ተዘጋጅ። እውነት ለመናገር እንኳን ተሸንፌ ሳልሸነፍም ይሄ በጎ ምግባር ነው፣ ማድረግም ያለብኝ ትክክለኛ ነገር ነው። ግን ምንድን ነው አንድ ነገር ምነግርህ ወንድማችን ዲያቆን ፈለገ፣ ማድረግ መቻል ያለብህ ተዘጋጅ። እኔ ደግሞ ምቀጣህ የተለየ ቅጣት ነው ምቀጣ አሁን አንተ ያልከው ቅጣት አይደለም የምቀጣ አይነት ቅጣት ነው የምንቀጣጣው። አዎ ገባኝ፣ እንደሱ አይነት ነው። ግን እኔ ደግሞ እምመራህ ሌላ ቦታ ነው እንድትቀጣ ማድረግ ምንድነው። የእኔ ደግሞ አንተ ሀዋሳ መቶ ህጻናትን የምታበላ ሴት አለች እዚሁ አዲስ አበባ ውስጥ አለከ። አንተን ሀዋሳ ነው ማስኬድ። እሺ ኮንትራት ሃይገርባሰን ተከራይተ መቼም ማትነደም ሐዋሳ ቁም ነገራችን ላይ ፓስተር ያላወቅከው አንድ ነገር ሐዋሳ ማለት የፈለገ ሁለተኛው ግዛት ማለት ነው። ሐዋሳ ማለት በቁም ነገር ሐዋሳ ላይ ያሉ ኦርቶዶክሳውያን በቁም ነገር ነው የምልህ ፓስተር፣ በጣም ብዙ ሰው ሐዋሳ ገብርኤል የሙሉ ወንጌል ነው፣ የመካነ ኢየሱስ ቸርች ነው። ምን የቱ አለ እኔ አላውቅም። ተልእኮ ለትውልድ ምናምን የነሱ ቸርች ነው የትኛው ቸርች እንደሆነ ታው ሐዋሳኛ ግዛታችን ነው። ፓስተር ምንም ችግር የለውም። እኔ ሀይገር ምናምን እኔ ፓስተርዬ በአንተው በራስህ መኪና ነው። አስፈላጊ የሆነውን ክፍያ እንመድብልህና በአንተ በራስህ መኪና ነው። ከሄድኩም ሄዱ በነገራችን ብሸነፍም ፓስተር ከአንተ ጋር ሆነን እዛ ሄደን በቁም ነገር ይቺን ሴት እንረዳታለን። ሰፖርት እናረጋታለን። ሄደን ስንት ህጻናት ናቸው? መቶ ህጻናት ናቸው ነው ያልከው? መቶ ህጻናት ናቸው ልጆቹ። እሷ ጋር አይደለም የሚኖሩት እዚሁ። ቪዲዮ ለቅቀላችኋለሁ። ኦርቶዶክሳውያን አሉ፣ ውስጥ ሙስሊሞች አሉ፣ ኦርቶዶክሶች ሐዋርያት ነው ምናም የሚባሉ አሉ። ከተለያየ ቤተ እምነት ነው። ህፃናቶቹ ግን ቁርሴን ለታናሽ የሚል ፕሮግራም ነው ያላቸው። ያ ቁርሴን ለታናሽ የሚባለውን ፕሮግራም ለተከታታይ ሶስት ቀን ሄደን እንመግባለን። ለተከታታይ ሶስት ቀን ሶስት ሩብ ቀን እንግዲህ ይሄው ፕሮሚስ ገብተሃል። እኔ አንድ ቀን ነው የሚሄደው። አይ ምንም ሶስት ቀን አንድ ቀን ነው የሚሄዱ አንድ ቀን ነው የሚሄዱ አንድ ቀን፣ ሌላ ቀን እንደገና። እኔ ነኝ እኮ እኔ ነኝ የምቀጣ፣ እኔ ነኝ የምመርጠው። አንተ ለምን ትመርጣለህ? ማናንተ? አንተ እኮ ተሸናፊ ነህ እኮ። ሶስት ቅጣት አይቻልም፣ ሶስት ቅጣት አይቻልም። አንድ ቅጣት ነው የሚቻለው። እኔ አሁን አንድ ቀን ያልኩ እኮ አንድ ቀን ነገር ያልኩ፣ ለአንድ ቀን መብት ነው። አንተ አንድ ቀን አልኩ አለ። እኔ ለሶስት ቀን፣ ሶስት ቀን ጠዋት ጠዋት ቁርስ ታበላለህ። አንተም ጭምር ነው፣ አንተም ጭምር ነው በለው። አደግኩ ባህ ትንሽ አደግኩበት ትንሽ ደስ ይላል። አረ በጣም እንጂ በጣም ያ በዛ ነው እንጂ ምንም ችግር አልነበረውም። ስለዚህ ቅጣት ነው አትፍራ። አይነው መሸነፍን እንዳመን ከረዳለው፣ ግን ይሄ በጎ ስራ ስለሆነ ምንም ችግር የለውም። ምንም ችግር የለው። ገብቷል። ካፈ ላይ ሳበርኩ፣ ስለዚህ እንዲህ አይነቱን ንግግር ካፈ አይ ተሸነፈን በፍጹም እስኪ ሶስት ቀን ይቀጣል የምትሉ ጻፉልኝ። ሶስት ቀን ይቀጣል ጻፉልኝ። እማማ ዝናሽን ስለምወዳቸው እማማ ዝናሽ ጋር ነው የምወስድህ። እማማ ዝናሽ ጋር ወስጄ ልጁ ፓስተር ነው እላቸዋለሁ። ኢማጅን ከዛ በኋላ የሚደርስሽብን ጥቃት እንደሚወዱኝ ይሰምቻለሁ። እሳቸው ይወዱኛል፣ ችግር የለውም። ዲያቆን ፈለገን ሐዋሳ ላይ እንግዲህ የሐዋሳ ቅዱሳን የኢትዮጵያ ቅዱሳን ኤርትራ ቅዱሳን እንዲሁም ኦርቶዶክስን ሁላችሁ እንደዚህ መልካም ነገር በማድረግ የምታምኑ በሙሉ ለስንት ቀን ልቃው? እስቲ ካሜራ ካሜራ። እኔ ለሶስት ቀን እየነዳው ነው እና ምን ቤልትህን ፍተሃል እንዴ? እየነዳሁኮ፣ ቤልት አድርገህ ነው ባይ ዘ ወይ፣ ለንደን ያለሁት ባይ ዘ ወይ፣ አሁን ኢትዮጵያ ውስጥ አይደለሁም። ምን የሚባል ቦታ ላይ ያለ ከየት ወዴት እየነዳህ ነው አሁን? አክቹአሊ አንተ ምን ታውቃለህ? እዛ አካባቢ አንተ ማለት ነው ነው አለኝ። ቱር ጋይዴ እየነገረኝ ነው። ከማንችስተር ወደ ዲርስ ነው እየሄድን ያለ ነው አለኝ። መንገዱ እዛ ነው። እኔ አንድ ጊዜ እዛ መጥቼ ከሃና ማርያም ወደ ሃይሌ ገርመን ነድቻ አውቃለሁ። እዛው ለንደን ከዛው ለንደን አንድ ጊዜ መጥቼ ከሀና ማርያም አካባቢ ወደ ሀይሌ ጋርደን በጣም በጣም እንጆ እያረኩ ነበር እንደው አይ ፓስተር ለማንኛውም አሁን እዚህ ውስጥ ያላችሁ ሁላችሁም እህቶች ወንድሞች ፓስተር ሶፊ ትሸነፋለህ እያላችሁ ጻፉለት በደምብ ከ3000 ምናምን ጊዜ በላይ ይጻፉለት 3000 ሰዋል ፓስተር ሶፊ ትሸነፋል፣ በደማቁ ፕሊስ ሁላችሁ። አማማዝናሽ ጋር እንወስዶ ዝሩ አለ ዘጠና ደቂቃው ዘጠና ደቂቃው ቢያወር አይሻልም? ዲያቆን ምክንያቱም እርስዎ ወዳጅ እንዳለ ብዙ አለ አይቻለው። እኛም ደግሞ በጣም ብዙ ወዳጆች አሉን ኦርቶዶክሳውያን ወንጌል አማኞች በተለያየ ቤተ እምነት ያሉ በጣም ብዙ የሚወዱን ሰዎች ያየሁበት፣ ከሰሞኑ እንደው ዝም ብዬ እንደ ፕሪማች ነገር ሞክሬ አይቼው፣ አረን የምቻል ሰው አይደለሁም እኔ። ሰው ሁሉ በሌላ ስልክ ራስን የሰጠው እስኪል ድረስ ነው፣ ከባድ ኬዝ የተፈጠረው። ስለዚህ ቢቀርቦት እሱ እንደ እሱ አንፈ አሸነፍ ያልክበትን ነጥብ በነገራችን ላይ እኛ ዝም ብለን ዝም ብለን ገብተን ሰላም እንዴት ናችሁ? ብለን ሰላም ብለን እራሱ ስሞታ የምናገኝው ነበር። ፓስተር ፕሪስ ነገር በትንንሽ ነገር ብልጭ ልጭ ነገሮች ያታሉ። ምን ያህል ምን ያህል ይኸው፣ ፓስተር ሶፊ ታሸንፋለህ ነው እንዳለ። ፓስተር ሶፊ ያሸንፋል፣ ያሸንፋል ፓስተር ሶፊ ሶፊ ታሸንፋለህ፣ መቶ ስልሳ ሁለት ሰው እንደዛ እያለ ነበረ። ቴንኪው ቴንኪው እንዳለ ፓስተር ሶፊ ታሸንፋለህ የሚል ነው። አንድ ሶስት ሰዎች ሁለት መቶ ምናምን ገባዩ የሚለው የሚል ነው እኮ እኔ ነኝ። ኦኬ፣ አንድ አንድ አንዱ አይገባህም ፓስተር ሶፊ። ዘዊነር የሚለው እኮ ታሸንፋለህ ነው። ያንተ መስሎህ ነው እንግሊዘኛ ሲሆን ረፍ ፓስተር አሁን ስለ እንግሊዝኛ ፕሊስ፣ ረፍ የልደት ይበቃኛል። ደግሞ አንተ ምን ትጨመር እንግሊዘኛ ሲሆን ያንተ አይሆንም የኔ ነው። እሺ ያው እና ይኸው ታንኪ ዩ ታንኪ ዩ ቨሪ ማች። ሐዋሳዎች ተዘጋጁ፣ ሐዋሳ ላይ ይዞው ልመጣ ነው። ሐዋሳዎች በሀይገርባሱ ይመጣል፣ እኔ ከፊት በቪቴ ይከተለኛል። እንግዲህ ሐዋሳዎች ያው እኛ የተባረክነን እንግዲህ በምድር መቶ ጥፍ በሰማይ ደግሞ የዘላለም ሕይወት ያገኘን ሰዎች ነን። ከፊት ቤታችን ይዘን እሱ ሐዋሳ ላይ ነው ዝግጅቱ። ሐዋሶች ብቻ ናቸው መቶ ጥፍ የተባረኩት? አላልኩም። ሐዋሶች ብቻ ይባረኩ፣ ችግር የለውም። የእነሱ መባረክ ላይ ነው ይሁን። ግን ጠብቀኝ፣ ሐዋሳ ላይ ነው እዤህ እንግዲህ ያንን ቁርስ ለታናሽ የሚለውን ፕሮግራም እኔ ሄጄ ተባርኬበት መልካም ስራ ማድረግ በጣም መልካም ነው። አክሊሎቻችን ናቸው። ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርዤ አላለበሳችሁኝም፣ ታስሬ አልጠየቃችሁኝም በሚለው በመጽሐፉ መሰረት ይህን እናደርጋለን። ከዛ ታላላቅ ነገር ነው የሚከናወነው። ስለዚህ አሁን ራሱ ልያየ ነው አለ። አንተ ቤት ገብቼ እንኳን እስቲል እኔ ላይ ነው ጊፍት የሚዘንበው። እኔ እገርመኛለም እንደሆነ ከዚህ በኋላ ማንም ሰው ለፓስተር ሶፊ ጊፍት እንደሴት፣ እኔ ቤት ሆናችሁ ለፓስተር ሶፊ ጊፍት የምትሰጡ ሰዎች ካላችሁ አውቶማቲካሊ ብሎክ ነው ማደርጋችሁ። ብሎክ ገና በቃ ለመስጠት ሲፈጽም ያስፈራራ ነው። መቼ ነው ጌሙ እንግዲህ ሰኔ ሰባት ቅዳሜ ማታ ነው የሚሆነው። እኔ ባለሁበት ሀገር በአውሮፓ ደግሞ በዩኬ አካባቢ ሰዓት አቆጣጠር ያው ከምስቱ ሁለት ሰዓት ማታ ነው የሚሆነው። ሰዓታችን በዚሁ አንድ ሰዓት ልዩነት ነው ያለን። እኔ ካለሁበት ከተማ ቀን አቆጣጠሩ ይለያል። ጁን አስራ አራት ነው እንግዲህ። ይኸው እንዳሰጡ ብሎክ ነው የማደርገው ብለህ እንዳለ እኔ ላይ ዘነበ። አረ ተባረኩ። ቴንኪው ከብል ብሎክን እንኳን ሁለት መቶ ሀያ ስድስት ሺ ኮይን ነው፣ እየሰጠ በጣም ነው የሚገርመው፣ ወደ 226000 እጅግ በጣም ነው የሚገርመው። አዎ እና ቴንክዩ 226000 ነው የሚለው። እሺ፣ ስለዚህ እንግዲህ ቅዳሜ ዕለት ጁን 14 በውጪው ወይ የምትገኙ ጁን 14 በኢትዮጵያ ሰዓት አቆጣጠር ከምሽቱ ሁለት ሰዓት ወደ እናንተ ሰዓት ቀይራችሁ ሰዓቱን ትንበሉት፣ ግን ማንም ሰው እንዳይቀር በዛን እለት በጣም ድንቅ የሆነ ጊዜ ነው የሚኖረን። እንግዲህ ወንድማችን ወንድማችን አልኩኝ ሶሪ ዲያቆን ፈለገ አትናቴዎስ ከሱ ጋር እንግዲህ የሚኖረን የቀጠሮ ጌም ያው የሚከናወን ይሆናል ማለት ነው። ስለዚህ ማንም ሰው እንዳይቀር ያው እኔ ጋር ብዙ ማስታወቂያ አይፈልግም ሁሉም ወዳጆቼ በሙሉ ይገኛሉ። ስለዚህ በዛ ደግሞ ማለት እኛ ጋር ባለው ሪቫይቫል ማለት ምንድን ነው መሰለህ? እኔ ጋር በጣም በቂ ልክ እንደ የራሻ ያክል አቅም ያለው ሰራዊት ነው ያለው እኛ ጋር እና አንተ ጋር ያሉ ሰዎች እንዳይደናገጡ ማለት። አንተ ጋር ያሉ ሰዎች በአፍሪካ ኢኮኖሚ ነው ከኛ ጋር የሚጋጠመው፣ እኛ ደግሞ በራሻ የሚል እንግዲህ ፓወር ነው መንጋጠመው። እንዳይደረግ እንግዲህ እነሱ ጋር ካለ ይልቅ እኛ ጋር ያለው ይበልጣል ነው የሚለውና አይ ምን አሁን ምን ምን አለ መሰለህ አሁን እኮ ያቅም ጉዳይ እኮ ነው። በአፍሪካ ኢኮኖሚ ከራሻ ጋር መጋጠም የማይሆን ነገር። ስለዚህ ቢቻል እንዳይደነግጡ ቀስ ብለ ለሚመጣው ነገር ዝም ብለው ትኩስ ነገር አጠገባቸው አዘጋጅተው ምናምን ያንተ ላይቭ እንዲከታተሉ ነገራቸው። እንግዲህ በዚህ ያላችሁ ኢትዮጵያ፣ ኤርትራን ሁላችሁንም አመሰግናለሁኝ በጣም ያው በሰኔ ሰባት በሚኖረን ፕሮግራም ላይ በዛ ላይ ጥሩ በጨዋነት የተሞላ ፕሮግራም ይኖረናል። ያው ቅጣቱ እንዳያችሁ መልካም ነገር ወደ ማድረግ ነው የምንሄደው። እሱን ሐዋሳ ነው የምወስደው፣ ሐዋሳ ነው የምወስደው፣ ሐዋሳ ድረስ ይሄዳል። ያው በዚህም አጋጣሚ አላስፈላጊ ሆነ የምትሸነፈው አንተ ስለሆንኩ አይ ማስታወቂያ ከአንተ የሚዘልኝ ማስታወቂያ ልፍራል። አይገርባስ ያላችሁ ሰዎች ኢንቦክስ አድርጉለት። እና በዛጭ ወይ ደግሞ በሎንችንም በሱ ኢንቦክስ አርጉለት። አሁን ስለዚህ አዋሳ ሰኞ ለት ነው የምንሄደው። ቅዳሜ ተጫውተን ሰኞ ለት አዋሳ ይዤ ሄዳለሁ። እኔ ደግሞ ቅዳሜ ተጫውተን ሰኞለት ተማማዝናሽ ጋር ወስዳለሁ። ከዛ ያንም ሙሉ ፕሮግራሙን በዩቲዩብ ቻናል ላይ ይዤላችሁ ምቀርብ ይሆናል። ክሮይን ይዤ ነው የሚሄደው እንዴት አድርጎ ምን እንደሚያደርግ በሙሉ አሳያቸዋለሁ። ዲቫይ ሾው ላይ በዩቲዩብ ቻናል ይተላለፋል። ስለዚህ ውሏችን እንዴት እንደሚሆን የዛን ቀን እናያለን። ስለዚህ ሰኔ ሰባት ግን እንዘጋጅ። የተቀለቡ አንበሶችም የሚፈቱበት ቀን፣ የታሰሩ ናቸው። እናንተ የታሰሩ ናቸው እንዴ? አስረን የቀለብ ናቸው። ስንት ነው ሚ ወንድማችን ፓስተር ሶፊ ፈለገ አትናቴዎስ ይችላል። በል ሶስት ጊዜ ፕሊስ። ፈለገ ወንድማችን ቶሽ ዲያቆን ፈለገ አትናቴዎስ መሸነፍ ይችላል። ዲያቆን ፈለጋ አትናቴዎስ መሸነፍ ይችልበታል። ዲያቆን ፈለጋ አትናቴዎስ መሸነፍ በጣም ይችልበታል። ብዙ ሰዎች አይቻሉ ቀድሞው ፎክረው ሸልለው በጣም አንገታቸውን ሲደፉ ፓስተር፣ አንተን እንግዲህ ከነዛ ወገን ባላይ ደስ ይለይ ነበረ። ይለየዋል፣ የዘጠና ደቂቃ ይለየዋል። እኔ አርብ በጣም ከባድ የሆነ የቤተክርስቲያን ተልዕኮ አለብኝ፣ የኦርቶዶክስ የመልካም ወጣት መርሃ ግብር እና እዛ ላይ ጋብዣ አለው እንድትገኝ። ከዛ መልስ ቅዳሜ ማታ ሦስት ማን ሁለት ሰዓት ላይ ነው ለካ፣ ማታ ሁለት ሰዓት ላይ እኔ ምንም ነገር በቃ ምንም ነገር ነው ማልልህ፣ ግን መሸነፍ ምን እንደሚመስል ግን አሳያለሁ። ፓስርዬ መሸነፍ ምን እንደሚመስል ነው ማሳየ አጠገብ ፎጣና ውሃ አዘጋጅ። ምን ያደርግልኛል? በዝረራ ስትወርጣ አረጋግብልሃል። አቀዘጠኝ ምን ስትል፣ በዝረራ ትወጥቃለህ። ችግር የለውም በአሰር ይህንን እማማዝናሽ ጋር ስወስድ ደግመህ ትለዋለህ። ምንም ችግር የለውም ማንኛውም ሁላችሁም። እኔ አሁን ወደ ሊድስ እደርሻለሁኝ። ስለዚህ በጣም ወዳችኋለሁ። ወደ ኢትዮጵያ በቃ ማታ ሁለት ሰዓት በኢትዮጵያ ሰዓት አቆጣጠር ሁለት ሰዓት እንዲሁም በነጮቹ ጁን 14 ቅዳሜ ቀን ንገነ መልካም ጊዜ፣ ጌታ ይባርክ። ቁጥር ወስታችሁ የኔ ተወዳጆች ያው ቅዳሜ ማታ ሁለት ሰዓት፣ ጁን 14 በነጮቹ ቅዳሜ ማታ ሁለት ሰዓት፣ ማንም ሰው እንዳይቀር፣ ማንም ሰው ማንም ሰው አማማ ዝናሽ ጋር ወስጄ ንሳ እንዲገባ ካላረኩት፣ ቆይ ቀጠላ ገና ገባ። የኔ ተወዳጆች ሁላችሁን ወዳችኋለሁ፣ እና ደግሞ አዲስ የለቀኩት ቪዲዮ አለ። ያን ቪዲዮ የገባችሁ ሁላችሁም በደንብ ሼርና ሪፖርት አድርጉት። ዓርብ ማታ ሶስት ሰዓት ማንም ሰው እንዳይቀር፣ እሺ? ማንም ሰው እንዳይቀር። ወዳችኋለሁ። ውድድ ነው የማደርጋችሁ፣ ውድድ። ባይ ባይ።